ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስታ አለሙ። ነገም ሌላ ቀን ነው። ቻርለስ ቢሞትም ትንሹን ዋድ ሃምፕተንን ተክቷል። በዚህ ደግሞ ስካርሌት ከመደሰት ይልቅ አበሳጭቷታል። አሽሊም በማጣቷ ዛሬም ትቆጫለች። ታራንም በዚሁ ምክንያት ጠልታለች፣ ደስታ ርቋታል። ኤለንም በልጇ የበዛ ጭንቀት ግራ ተጋብታለች። ሐኪሟም ቦታ ብትቀይር ይሻላል ባሏት መሰረት ልጇን ይዛ ወደ እናትና አባቷ ቤተሰቦች ቻርልስተንና ሳቫና ብትሄድም ደስተኛ ሳትሆን ተመልሳለች። በአያቶቿ እርጅናና እንዲሁም ባነጋገራቸው ብቻ በሁሉ ነገራቸው ጠልታቸው በቶሎ በመመለሷ እናቷ ኤለን እጅግ ደንግጣለች። ስካርሌትን ሜላኒና ወይዘሮ ፒቲፓት እንድትመጣ ጠይቀዋት ስለነበረ ኤለንም እንድትሄድ ገፋፋቻት ልጇንም ሞግዚቷንም ይዛ ሄዳለች ስካርሌት አትላንታን እንደምትወዳት እኩይዋ እንደሆነችም ጄራልድ ይነግራት እንደነበረ የከተማዋ አመሰራረት እድገት ከሌሎች የጆርጂያ ከተማ በምን ትለያለች ብለን ነበር ክፍል ሰላሳ ትረካ ያቆመው ቀጣዩን ክፍል ሰላሳ አንድ ትረካ እንሆ ከተማይቱ የሰፈሩት ሰዎች በተከታታይ ተርሚነስን፣ ማርታ ሲቪልንና አትላንታን ያዩ ሲሆን ሁሉም ጠንካራ፣ ሁሉም ሰራተኛ ሰዎች ናቸው። የባቡር ሀዲዶችን እምብርቷ ላይ ወደምታስተሳስረው ወደዚች ከተማ በጣም ሩቅ ከሆኑ አገሮችና ከጆርጂያ ጥንታዊ ከተሞች ድረስ የሚመጡ በርካታ እረፍት የለሽና ኃይለኛ ሰዎች አሉ። በጉጉትና በከፍተኛ ፍላጎት ተሞልተው የመጡ ናቸው። መጋዘኖቻቸውን በነዳጅ ማከማቻው ጣቢያ ዙሪያ በሚገናኙት አምስት ቀያይ የጭቃ መንገዶች አቅራቢያ ይሰራሉ። ቤታቸውን በዋይትሆል እና በዋሽንግተን መንገድ አካባቢ እንዲሁም የጠፍር ነጠላ ጫማ ያደረጉ ቁጥር የለሽ የህንድ ትውልዶች በግር እየሄዱ ባቀኑት ፒሽትሪ ትሪያል በሚባለው ከፍ ያለ ቦታ ዳር ዳር ሰርተዋል። በዚያ ቦታ ይኮራሉ። በዚያ ቦታ እድገት ይኮራሉ። ያንም ቦታ ለማሳደግ የነሱን ጥረት በመፈለጉ ይኮራሉ። አሮጌዎቹ ከተሞች አትላንታን ያሻቸው በልዋት አትላንታ ደንታው አይደለም። የሳቫና የአውግስታና የማክን ከተሞች አትላንታን የጠሉበት ሰበብ ለስካርሌት ደግሞ አትላንታን መውደጃ፣ አትላንታን ማቀፊያ ምክንያት ሆኖታል። ልክ እንደሷ ይቺ የአትላንታ ከተማ የተገነባችው ጆርጂያ ውስጥ ባለ አዲስና አሮጌ ቅይጥ ባህል ነው። በራሱ ፍቃድ የተፈጠረውና ከኃይለኛው አዲስ ልማድ ጋር ፍልሚያ የገጠመው አሮጌው ልማድም ቢሆን በሁለተኛ ደረጃ የሚመረጥ እንጂ የሚናቅ አይደለም። ሌላው ቢቀር መቼም ከራሷ ጋር ከተወለደች ወይም ቢያንስ ከራሷ ጋር ስም ከወጣላት ከተማ ጋር እንደ እህትማማቾች የመተያየት ዝምድና የመፍጠርና የግንኙነት ስሜትን ማዳበር ያለ ነው። የትናንትናው ማታ በዝናብ ብስብስ የሚያደርግ ኃይለኛ ምሽት ነበር። ስካርሌት አትላንታ ስትገባ ግን ሞቃቷ ፀሐይ በቀይ ጭቃ ላይ የሞሉትን ወንዞች እየከበቡ የሚጠመዘዙትን እርጥብ መንገዶች ለማድረቅ በቆራጥነት ትታገል ነበር። በነዳጅ ማከማቻው አካባቢ ያለውን ባዶ ቦታ በተከታታይ እንደ ሸማኔ መወርወሪያ የሚመላለሱት ተሽከርካሪዎች ይሞሉታል። መኪናዎችና ሌሎች ተሽከርካሪዎች ሲገቡና ሲወጡ ያንን መንገድ ትርምስምሱን ያወጡታል። በጭራሽ የማይቆሙ የጦር መኪናዎችና አምቡላንሶች ከባቡር የሚወርዱ ቁስለኞችን ሲቀበሉ፣ አስፈላጊ ቁሳቁሶችን ሲጭኑና ሲያወርዱ ጭቃውንና ግራ መጋባቱን የባሰ ያበዙታል። ወደ ከተማው ሲገቡና ሲወጡ ያለ ትርምስ፣ የሾፌሮች ዛቻና መሐላ፣ የበቅሎዎች መራኮትና በረዥሙ የሚረጨው የጭቃ ማአት ለጉድ ነው። ስካርሌት ከባቡር መውረጃው የመጨረሻ ደረጃ ላይ ቆማለች። ጥቁር የሐዘን ቀሚሷን ለብሳ ከሞላ ጎደል ተረከዟ ድረስ የወረደ ጥቁር ቧሏን ደርባ ቀይ ቆንጆ ልጅነቷን እያሳየች አካባቢውን ትማትራለች። ነጠላ ጫማዎቿን ጭቃ እንዳይነካባት በመውረድና ባለመውረድ መሃል እያመነታች እንደ ድር ከተተበተቡት ጋሪዎች ሰረገላዎችና መኪናዎች መሃል ወይዘሮ ፒትፓትን ባይኗ ትፈልጋለች። እንያ ሳምባ ፊት ድቡልቡል አሮጊት ዘራቸውም የለ። ስካርሌት ጉጉ አይኖቿን እዚህም እዚያም ስትወረውር አንድ ያረጀ ኔግሮ ቆርጫጫ ጸጉሩን እንደ ሽምብራ በራሱ ላይ ዘርቶ በኩራት እየተጎማለለ ባርኔጣውን በጁ ይዞ በጭቃው መሃል ወደሷ መጣ። ወይዘሪት ስካርሌት አንቺ ነሽ? ፒተር እባላለሁ። የሜቴ ፒት ፓት ሰረገላ ሹፌር ነኝ። እዚህ ጭቃ ውስጥ እንዳትወድቂ አለ፣ እንደ ትእዛዝ ባለ መኰሳተር። ስካርሌት ቀሚሷን በእጇ ሰብስባ ይዛ ልትዘል ስትዘጋጅ፣ አንቺም እንደ ሜቴ ፒት እግርሽን እንደ ልጅ ውሃ ሲደካሽ ትወጃለሽ እንዴ? አረ ቆይ ልሸከምሽ። ምንም እንኳ ቀጭንና በዕድሜው የገፋ ቢሆንም ስካርሌትን ያለ ችግር አንከበከባት። በባቡሩ ወለል ላይ ፕሪሲ ህፃን ታቅፋ አያትና ቆም ብሎ እነዚያ የአንቺ ልጅና ሞግዚቱ ናቸው እንዴ? የቻርለስን ልጅ ለመያዝ በጣም ታንሳለች እኮ። ብቻ ስለ እሱ ወደፊት እንነጋገራለን። አንቺ ልጅ በይ ተከተይኝ፣ ልጁን እንዳጥዩ ደሞ ጠንቀቅ በይ። እስካርሌት ወደ ሰረገላው በፒተር እቅፍ ተይዛ መሄዱን ያለ ፈቃዷ ተቀበለች። በዛ ላይ አጎት ፒተር ፕሪሲንና እሷን ሲተች ሁሉ ዝም ብላ ተቀበለችው። ፕሪሲ ደንበር ገተር እያለችና ቁና ቁና እየተነፈሰች ጭቃውን ጨቅ ጨቅ እያደረገች ተከተለችው። በጭቃው መሃል ሲሄዱ ቻርለስ ስላጎት ፒተር የተናገረው እስካርሌትን ትዝ አላት። ከአባቴ ጋር ሆኖ በሁሉም የሜክሲኮ ዘመቻዎች ተካፍሏል። አባቴ ሲቆስል ቁስሉን አክሞለታል። እንዲያውም ሕይወቱን ያዳነው እሱ ነበር። አባትና እናታችን በልጅነታችን ስለሞቱ እኔና ሜላኒን ታቅፎና እንኮኮ ብሎ ያሳደገን እሱ ነው። አክስታችን ፒትፓት ከወንድሟ ካጎት ሄንሪ ጋር ትንሽ መቃቃር የፈጠረችውም ያን ሰሞን ስለነበር እኛ ዘንድ መታ፣ እኛን እየተንከባከበች ማሳደግ ጀመረች። ምንም ረዳት የሌላትና እንደ ቆንጆ ምስኪን ልጅ የምታሳዝን ነፍስ ናት። እናም አጎት ፒተር ያስንላት ነበር። ሕይወቷን ለማዳን ምን ማድረግ እንደምትችል አታውቅም። ስለዚህም ፒተር ምን ማድረግ እንደሚገባት አስቦ ለእሷ ያወስንላት ነበር። ዐሥራ አምስት ዓመት ሲሞላኝ የኪሴ ገንዘብ ከፍ እንዲል ይወሰንልኝ እሱ ነው። አጎት ሄንሪ ከዩኒቨርሲቲ ዲግሪህን መውሰድ አለብህ ሲል እሱ ግን ለከፍተኛ ትምህርት ወደ ሃርቫርድ መሄድ አለበት ብሎ ሽንጡን ገትሮ ተከራክሮ ነበር። ሜሊ በደንብ አድጋለች ብሎ ሲያምን ጸጉሯን እንድትሰራና ወደ ዳንስ ፓርቲም እንድትሄድ የወሰነውም እሱ ነው። ለወይዘሮ ፒቲ ብርድ ነው አትውጪ፣ ዛሬ ውርጭ ነው፣ ሻልሽን አድርጊ የሚላትም እሱ ነበር። በሕይወቴ ካየኋቸው ጥቁሮች ሁሉ በጣም ግሩም ሰውና ለቤተሰቡ የሚያልፍ እሱ ብቻ ነው። የእሱ ዋናው ችግር ሶስታችንንም እንደራሱ ልጆች በስጋም በነፍስም የራሱ አድርጎ ማየቱ ነው። ደግሞ በደንብ ያውቀዋል። ፒተር ሰረገላው ላይ ወጥቶ አለንጋውን ሲይዝ ቻርልስ ያለው ነገር ተረጋገጠ። እሜቴ ፒቲ አንቺን ለመቀበል ባለመምጣታቸው ከፍቷቸዋል። አንቺ የማትረጃቸው መስሏቸው ሰግተዋል። እኔ ግን እሳቸውና ወይዘሮ ሜሊ አዲሱን ቀሚሳቸውን ጭቃ በጭቃ ከሚያደርጉ ለአንቺ የቀሩበትን ምክንያት በአስረዳ ይሻላል ብዬ እኔ ውቻዬን መጣሁ። ወይዘሮ ስካርሌት ልጁን ተቀብለሽ አንቺ ብትይዢው ይሻላል፣ ኋላ ይቺ ለቋሳ ባሪያ ትጥለዋለች። ስካርሌት ወደ ፕሪሲ አየችና በኃይል ተነፈሰች። ፕሪሲ ብቁ ናት የምትባል ሞግዚት አደለችም። አጭር ጥብቆ የምትለብስ ቀጫጫ ባሪያ የነበረችና በቅርቡ ወደ ሻርዴ ቀሚስ እድገት ያገኘች መሆኗ ራሱ ስንት ያጨቃጨቀ ጉዳይ ነበር። ገና ብዙ ሳትኖር፣ ገና የታራን ህይወት በወርዱም በቁመቱም ሳታይ ይህን የእድገት ደረጃ ያገኘችው የችግር ጊዜ በመሆኑ ነው። እድሜ ለጦርነቱ ኮሚሳሪያቱ ከታራ የሚፈልጉት ነገር በመብዛቱ ምክንያት ኤለን ማሚንም፣ ሆነ ዲልሲን፣ እረ ሮዛንም ወይም ቲናንም ቢሆን አሳልፍ ያልሰጥም በማለቷ ፕሪሲ ያለ ተቀናቃኝ የእስካርሌትን ልጅ አቅፋ ስካርሌትን አጅባ ወደ አትላንታ እንድትሄድ በመወሰኑ እግረ መንገዷን አዲሱን ቀሚስ የመልበስን ክብር ተጎናጸፈች። ፕሪሲ ከአስራ ሁለቱ ዋርካዎች ወይም ከታራ የአንድ ማይል ርቀት ያህል እንኳ ርቃ ሄዳ አታውቅም። ስለዚህም በባቡር መጓዝም ሆነ ወደ ሞግዚትነት እድገት ማግኘቷ ትንሽና ጥቁር የራስ ቅሏ ውስጥ ላለው አንጎሏ ከምትችለው በላይ ሆኖባታል። ከጆንስቦሮ እስከ አትላንታ ያለውን የ20 ማይል ርቀት ስትጓዝ በጣም ፍንድቅድቅና ድቅና ርብሽ ከማለቷ የተነሳ ስካርሌት መንገዷን ሁሉ ልጇን እንድትይዝ ተገዳ ነበር። አሁን ከተማ ከደረሱ በኋላ ደግሞ ትልልቅ ፎቆችንና በርካታ ሰዎችን ስታይ የፕሪሲ መደናበር የትናየት ደረሰ። አንዴ ወደ ግራ አንዴ ወደ ቀኝ ስትዞር ስትቆለመም፣ አንዴ ወደ ፎቅ አንዴ ወደ ምድር ቤት ስታንጋጥጥና አንገቷን ስትሰብር፣ በጣቷ ስትጠቁም ስትሽከረከር፣ ሕፃኑንም አብራ ቀልብ ስታሳጣው አንገቱን ልትቀጨው በመድረሷ ምስኪኑ ልጅ ምርር ብሎ አለቀሰ። ስካርሌት የማሚን ወፋፋር ያሮጊት ክንዶች በጣም ናፈቀቻቸው። ማሚ ሕፃንን ማባበል አያስፈልጋትም። ማሚ ሕፃንን ማዘል እንኮኮ ማለት አያሻትም። ዝም ብላ እጆቿን እላዩ ላይ ጫን ማድረግ ብቻ በቂዋ ነው። ያኔ ሕፃኑ ጸጥ ረጭ ብሎ ይገኛል። ዳሩ ምን ያደርጋል፣ ማሚ ያለችው ታራ ነው። ስካርሌት ምን እንደምታደርግ ግራ ገብቷታል። ትንሹን ዋድን ከፕሪሲ መቀበሉ ምንም ዋጋ የለውም። ፕሪሲ እጅ ሳለ እንደሚያለቅሰው ሁሉ እሷም እጅ ሲገባ እሪታውን ያስነካዋል። በዛ ላይ የፀጉር ጌጥ ጥብጣቧን ጭምድድ አድርጎ መያዙና ቀሚሷን ማበስበሱ አይቀርም። ስለዚህ አጎት ፒተር ልጁን ተቀብላ እንድትይዝ ያቀረበላትን ሐሳብ እንዳልሰማ ዝም አለች። ምናልባት ወደፊት ስለ ሕፃናት በደንብ አውቃለሁ አለች በሐሳቧ ብስጭት ትብላ ረገላው በዚያ ነዳጅ ጣቢያውን በከበበው ረግረግ መንገድ ሲገሰግስ ከህፃናት ጋር መጨማለቁን መቼም እምለምዶ አይመስለኝም። መቼም አለች አሁንም በልቧ የዋድ ፊት በለቅሶ ሳምባ ሲመስል አይታ፣ እኪስሽ ውስጥ ያለውን ደረቅ ጡጦ ስጩ ፕሪሲ፣ ዝም የሚልበትን ዘዴ ዘዲ ፈልጊ እንጂ እንደራበው አውቃለሁ። ነገር ግን አሁን ምንም ላደርግለት አልችልም። ምንም ፕሪሲ ጠዋት በማሚ የተሰጣትን ደረቅ ጡጦ ስትሰጠው ህፃኑ ጋባለ። እስካርሌት ዝምታ ሲሰፍንና አዳዲስ ነገሮችን ማየት ስትጀምር መንፈሷ መነሳሳቱን የዝግታ ሶምሶማውን ጀመረ። አጎት ፒተር በመጨረሻ ከጭቃው መንገድ ወጥቶ ቁልቁል በፒሽትሪ ጎዳና ሰረገላውን ሲያበረው ለወራት ተሰምቷት የማያውቀው አዲስ ነገር የመፈለግ ስሜት በውስጧ መላወስ በውስጧ መዘዋወር ጀመረ። ይቺ ከተማ እንዴት አድጋለች በሉ። ባለፈው መታ ካየቻት እኮ ገና አንድ ዓመት መሆኑ ነው። ታዲያ በዚህ አጭር ጊዜ ውስጥ አትላንታ ይሄን ያህል የተለወጠችው ይሄን ያህል ያደገች የፋፋችው ምን በልታ ምን አግኝታ ነው? ሊታመን ሊሆን የማይችል ነገር ነው። ባለፈው ዓመት ስካርሌት በራሷ ጣርና ሰቆቃ ውስጥ ተዘፍቃ ስለነበር ስለ ጦርነት የሚወራው ወሬ ሁሉ ስልችት ብሏት ውጊያው ከተጀመረበት ሰዓት ጀምሮ አትላንታ በእድገት መመንጠቋን ለማየት ምንም አይን አልነበራትም። እነዚያው በሰላም ጊዜ ከተማይቱን የንግድ መናኸሪያ ያደረጓት የባቡር መስመሮች በጦርነት ጊዜ ደግሞ እጅግ ቁልፍ የጦር አምባ አድርገዋታል። ባለፈው ዓመት ስካርሌት በራሷ ጣርና ሰቆቃ ውስጥ ተዘፍቃ ስለነበር ስለ ጦርነት የሚወራው ወሬ ሁሉ ስልችት ብሏት ውጊያው ከተጀመረበት ሰዓት ጀምሮ አትላንታ በእድገት መመንጠቋን ጠቋን ለማየት ምንም አይን አልነበራትም። እነዚያው በሰላም ጊዜ ከተማይቷን የንግድ መናኸሪያ ያደረጓት የባቡር መስመሮች በጦርነት ጊዜ ደግሞ እጅግ ቁልፍ የጦር አምባ አድርገዋታል። ከጦርነቱ የውጊያ መስመር ርቀው፣ ከተማዪቱና የባቡር መስመሮቿ ሁለቱን የኮንፌዴራሲዮን ሰራዊቶች ማለትም የቨርጂኒያውንና የተንሲውን ሰራዊቶች ከምዕራቡ ሰራዊት ጋር የሚያገናኙ ደም ስር ሆነዋል። እናም አትላንታ ወደ ደቡብ በጣም ወደ ውስጥ ድረስ በማገናኘት የጦር መሳሪያና ሌላም ቁሳቁስ ለማመላለስ ትረዳለች። አሁን እንግዲህ አትላንታ ጦርነቱ ለሚፈልገው ሁሉ ምላሽ የምትሰጥ ዋና ማከፋፈያ ሆነች። የቁስለኞች ማከሚያ ደና ሆስፒታል አላት። ለደቡብ እንደ ጠቅላይ ግምጃ ቤት የሚያገለግልና ጦር ሜዳ ላለው ሰራዊት ተፈላጊውን ቁሳቁስ ሊያከፋፍል የሚችል የምግብና የጦር መሳሪያ መጋዘንም አላት። ስካርሌት በጣም የምታስታውሳትን ትንሿን ከተማ ዙሪያ ገባዋን ተመለከተች። ያቺ ትንሽ ከተማ በቦታዋም የለች። አሁን የምታያት ከተማ ድንገት ባንድ ጀንበር አድጎ በጣም ታታሪና ግዙፍ ሰራተኛ ሆኖ እንዳደረ ሕፃን መሰለቻት አትላንታ ለኮንፌዴራሲው የደም ሥር እንደሆነች በማወቋ ኮርታ እንደ ንብ ቀፎ በሰራተኞቿ ህም ህምታ ታጅባለች። ንቦች ልጆቿ ሌት ተቀን እየታተሩ የርሻዋን ከተማ ወደ ኢንዱስትሪ ከተማ ሊለውጧት ይሯሯጣሉ። ከጦርነቱ በፊት ሁሉም ደቡባውያን የሚኮሩባቸው ከሜሪላንድ በስተደቡብ የሚገኙት ጥቂት የጥጥ ፋብሪካዎች፣ አነስተኛ የሱፍ ፋብሪካዎች የመሳሪያ ግምጃ ቤቶችና የምርት መሳሪያ ሱቆች ነበሩ። ደቡብ ትላልቅ የሀገር መሪዎችና ወታደሮች፣ የእርሻ አዋቂዎችና ዶክተሮች፣ ጠበቆችና ገጣሚዎችን ያፈራል። መሐንዲሶችንና መካኒኮችን ግን አፍርቶም አያውቅ። እንዲህ እንዲህ ያለውን ያንኪዎች ይጨነቁበት ይል ነበር። አሁን ግን የኮንፌዴራሲው ወደቦች በያንኪ የጦር ጀልባዎች ስለተጠለቀለቁ ከአውሮፓ የሚገቡት የኮንትሮባንድ ዕቃዎች ጥቂት ብቻ በመሆናቸው ደቡብ የሞት ሞቱን የራሱን ጦር መሳሪያ ፋብሪካ ማቋቋም እንዳለበት አውቆ ሙከራውን ቀጥሏል። ሰሜኑ ዓለምን በሙሉ መሳሪያና ወታደር እርዱኝ ማለት ይችላል። ሰሜኑ እንደ ልቡ በሚያፈሰው ብር ኃይል በሺህ የሚቆጠሩ የአየርላንድና የጀርመን ወታደሮችን በገፍ ያግዛል። ደቡብ ግን ካብራኩ ካወጣቸው ልጆቹና በራሱ ጥሬ ዕቃ ከሚሰራው መሳሪያ በቀር አለኝታዬ የሚለው ምንም ምንጭ የለውም። አትላንታ ውስጥ ያሉት ለጦር መሳሪያ የሚሆኑ ዕቃዎችን የሚያመርቱት ፋብሪካዎች እጅግ አመርቂ ያልሆኑ ስራዎችን ይሰራሉ። ስራዎቹ አመርቂ የማይሆኑበት ምክንያት በጣም ጥቂት ጥሬ ዕቃ ብቻ ስለሚገኝና የእያንዳንዱ የማምረቻ ማሽን ሞዴል በኮንትሮባንድ ነጋዴዎች በኩል ከእንግሊዝ አገር ድረስ ተነድፎ የሚመጣ በመሆኑ ነው። ዛሬ አትላንታ ውስጥ ለከተማይቱ እንግዳ ለሕዝቡ ባዳ የሆኑ በርካታ ፊቶች ይታያሉ። የአገሪቱ ተወላጆች ለወትሮው አንድ ጸጉረ ልውጥ ሰው ቀርቶ የምዕራቡ ክፍለ ዓለም ዐይነት የአነጋገር ስልት ከሰሞ። ጆሮዎቻቸውን ቀስረው እንግዳው ሰው ላይ ይጠቋቋሙ ነበር። አሁን ግን የኮንትሮባንዱን ሥራ እየሰሩ የመሳሪያ ፋብሪካ ለማቋቋም የሚረዳ እቃ የሚያመጡትን አውሮፓውያን ዞር ብለው ማያያቸው። እነዚህ ባለሙያ ሰዎች ባይኖሩ ኑሮ ኮንፌዴራሲው ሽጉጦችንና ጠመንጃዎችን እንዲሁም መድፍና ባሩድ ለመስራት ፈጽሞ ባልቻለም ነበር። ስራው ቀን ከሌት እየተሰራ የተመረተው የጦር መሳሪያ በባቡር ሐዲዶች ደም ስር ውስጥ ወደ ሁለቱ የጦር ግንባሮች ሲገፋና ሲጋዝ የከተማይቱ ልብ በኃይል እየመታ መሆኑ ያስታውቃል። በየትኛውም ሰዓት ባቡሮች እንደ አንበሳ እያገሱ ይገባሉ፣ ይወጣሉ። ከአዲሶቹ ፋብሪካዎች እንደ ጉድ እየተትጎለጎለ የሚወጣው ጭስ በነጮቹ ቤቶች ላይ እንደ ዝናብ ካፊያ ይፈስባቸዋል፣ ይወርድባቸዋል። ማታ ማታ ሰው ሁሉ ከተኛ በኋላ እንኳን የፋብሪካው ሆድቃ ፍም እንደጎረሰ መዶሻው ግው ግው እንዳለ ያድራሉ። ከአንድ ዓመት በፊት ባዶ ቦታ በነበሩት ሜዳዎች ላይ ዛሬ የልጓም፣ ሰንሰለት፣ ኮርቻዎችና ጫማዎች የሚሰሩ የጎጆ ኢንዱስትሪዎች ተተክለውባቸዋል። የከባድና የቀላል ጦር መሳሪያ ፋብሪካዎች ጠመንጃና መድፍ ያመርታሉ። መዳመጫና ማቅለጫ ፋብሪካዎች ሽቦዎችንና ባንኪዎች የተሰባበሩ መኪናዎች መጠገኛ ዕቃዎችን ያመርታሉ። የርካብ የኮርቻ ዕቃ፣ የገመዶች፣ የድንኳኖች፣ የቁልፎች፣ የሽጉጦችና የጎራዴዎች ማምረቻ የሚሆኑ የተለያዩ ኢንዱስትሪዎች ይንቀሳቀሳሉ። የማቅለጫ ኢንዱስትሪዎቹ ገና ካሁኑ የብረት እጥረት እየገጠማቸው ነው። ምክንያቱም በኮንትሮባንድ የሚገባው ብረት በጣም በማነሱ አሊያም ከናካቴው በመጥፋቱ ነው። አላባማ ውስጥ ያሉት የማዕድን ጉድጓዶች የማዕድን ሰራተኞቹ ወደ ጦር ግንባር ሲሄዱ ቦዝ ነው ይውላሉ። ክብራን አድማጮቻችን ትረካውን አደምጣችሁት፣ ክፍል 31 ትረካ በዚሁ አብቅቷል። ክፍል 32 ትረካን ደግሞ በሰዓታችን ይዘን እንቀርባለን።